ሰላም ሰላም፣ ውድ እና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ የሆነች ነገር አዘጋጅቼ የሆነች ነገር ሳይሆን የቡና ሴርሞኒ ቤት ውስጥ እስከዛሬ እኔ ነኝ እንክብካቤ ሲደረግልኝ የነበረው፣ ቡና እንኳን አጠጥቻቸው አላቅም። እና ዛሬ እንግዲህ ቡና ለማፍላት እዚች ጋር ሲኒ ያቀራርብኝ ምናምን እኔ ደግሞ ያው እርጉዝም አይደለሁ። በኋላ ለመተኛት እንዲያመጭኝ ካፈራሽ አዘጋጅቻለሁ ሲኒዎቼን አቀራርበ ያለው ወንበር አለ። ምናልባት አልባት አባቴም ከመጣ ብዬ ማለት ነው። ያው ከስራ የሚመጣበት ሰዓት ደርሷል። ግን ከደረሰብን እንጠጣለን አንድ ላይ ብዬ አዘጋጅቻለሁ። ወንበር ግራና ቀኝም አለኝ እና አይብና ሴርሞኔ ሴርሞኒ አዘጋጅቻለሁ ማለት ነው። ፋሚሊዎቼ፣ ጥሩ ቆይታ እንደሚኖረን አልጠራጠርም። እና ያው ምቾት እያንገላታኝ ነው ብያችሁም አይደለ? ካንዳቸው ወደ አንዳቸው ካንዳቸው ወደ አንዳቸው እየተቀባበሉኝ፣ እንግዲህ አንድ ላይ ደግሞ የሆነ ጊዜ ሰብሰብ ብለን እንመጣላችኋለን ብዬ ተስፋ አደርጋለሁ። እየተቀባበሉኝ ስለሆነ በደንብ ከሁላቸውም ጋር ሰብሰብ ማለት አልቻልኩኝም ለዛ ነው። እና አንድ ቀን ሰብሰብ ብዬ እንመጣለን ብዬ አስባለሁኝ። ትላንትና ደግሞ እህቴ ራሱ ስሜን እያጠፋች ነበር። የሷ ተራ አልደረሰም ይታያችሁ ሜላት፣ የእሷ ተራ አልደረሰም እና እሷ ጋር አልሄድኩም እስካሁን ድረስ። ግን ምናለች አለች መሰላችሁ? እየተጨማለቀችብን ነው አለች። እኔ ግን እሷ እኮ አልሄድኩም፣ አልደረስኩም፣ አልደረሰኝም ተራ አልደረሳትም። ሌሎቹ ጋር ነኝ እየዞርኩኝ ያለሁት። ገና ሳልደረስ እንደዚህ ካለችኝ ሲሄድማ አናቴ ላይ ወጣች ነው የምትለኝ። እና ከአክስቴ ጋር ተገናኝታ ያው ቪዲዮ ሰርታለች ከሷም ጋር ብዙ እየተገናኙ አይደለም ምላችሁ። ያው ባጋጣሚ ነው እንጂ ይሄን ያህል ረጅም ሰዓት ምናምን አብረን እንትናላልንም እና እንግዲህ እሷም ተራውን እስከሚደርሳት ድረስ ትጠብቅ ብያለሁኝ ማለት ነው። እና አሁን በዚህ አጋጣሚ ብትመጣ ደስ ይለኛል። እሷም ከተመቻት ካልተመቻት ግን ሌሎቹ እህቶች ይመጣሉ ምናምን ከስራ ማለት ነው። ያው ልጆቻቸውም እዚ ያሉ አንዳንድ ተኝተዋል። ግን በጊዜ ነው የሚተኙት አይረብሹም፣ ደግነቱ። እና ልጆቻቸውንም ለመውሰድ ይመጣሉ። እንዲሁም ደግሞ ከስራ ምናምን ሲመለሱ ብቅ ሳይሉ አሄዱም እና በዚሁ ለምን ቡና አላፈላላቸውም ቡና አይጠጡም ብዬ ነው። እንደዛ አስቤ ሰብሰብ ብለን ቡና ጠጥተን ምናምን አብረን እናሳልፋለን ማለት ነው። እንግዲህ ከፋሚሊ ጋር ጊዜ ማሳለፍ በጣም በጣም ነው ደስ የሚለው። እውነት ለመናገር በጣም ብዙ ነገሮችን አለ አይደለ? ብዙ ጥፋቶችን ብታጠፉ ምንም ብታረጉ፣ ቤተሰብ ቤተሰብ ነው፣ እናት እናት ናት፣ አባት አባት ነው፣ ይቅር ይላችኋል ምናምን እና በጣም ብዙ ነገሮችን እየተማርኩኝ ነው እኔ በበኩሌ። በነገራችሁ ላይ የምሬ ነው። ለምን ብትሉ ያው ብዙ ውጣ ውረዶችን አይተዋል የኔ ቤተሰቦች። እህቶቼ፣ ታላላቆቼ ከኔ የተሻለ የህይወት ልምድ አላቸው እና እነዛን እነዛን ነገሮችም እያጋሩኝም ቢሆን ዛሬ ላይ ጥሩ ደረጃ ላይ ደርሻለሁኝ ብዬ አስባለሁኝ እና እኔም በደንብ ከነበርኩበት ነገር ወጥቻለሁኝ እግዚአብሔር የተመሰገነ ይሁን። የምሬውኝ። እስቲ ፈገግታ የራሱ አልመጣም። የምሬን ነው እውነቴን ነውና ብዙ ነገር ሙሉ የሆነ እስከሚመስለኝ ድረስ ማለት አላ አይደለ፣ የሰው ልጅ በሙሉ ለሙሉ እንዴት ነው ሙሉ ነው ማለት አይቻልም። ላይክ እኔ ግን እንደዛ እስከሚመስለኝ ድረስ በጣም ራሴ ላይ ብዙ ለውጦችን አይቻለሁኝና ከብዙ ነገሮችም መዳን ችያለሁ። ላይክ አላ አይደለ፣ የሆነ ጭንቀት ምናምን ሊኖር ይችላል። ከቤተሰባችሁ ጋር ስትሆኑ የምታካፍሏቸው ነገሮች ይኖራሉ። ይሄ ነገር እኮ እንደዚህ ሆነ፣ አትሊስት ምታወሩት ሰው ራሱ ሲኖር በጣም ደስ የሚል ነገር ነውና ቤተሰብ ደግሞ የሆነ ጉዳታችን አይቶ ዝም አይልም። እንደ ሌላው ሰው አይቀየርም። እውነቴን ነው ምላችሁና ከምሬ ነው፣ ቤተሰብ አይቀየርም። እና ብዙ ነገሮችን ያየሁት እንደሌላው ሰው አይቀየርም ስላችሁ፣ እኔ አሁን ብዙ ጓደኞች ነበሩኝ። እነዛ ሰዎች በጊዜ ሂደት ተለውጠው ብኝ ምናምን ያየውበትና የከፋኝ ጊዜያቶች አሉ። እና በቃ ቤተሰብ ግን ምንም ቢሆን እንደማይቀየር የሆነ ጥፋት ብታጠፉ መክሮ እንደሚመልሳችሁ ምናምን እና ለራሳችሁ የሆነ በቃ ለኛ አስበው ነው ቢቆጡም ቢናገሩም ቢሳደ የፈለገ ነገር ቢያደርጉ እኛ ጥሩ ደረጃ ላይ እንድንደርስ እንጂ እንድንወድቅ በመፈለግ አይደለም። እና በብዙ ነገሮች መካከል ብናልፍ ፋሚሊ መተው እንደሌለብን መራሴ ተምራ ያለሁኝ። አንዳንዴ እንዴት ነው ብልጥ ከራሱ ስህተት ይማራል ነው፣ ሞኝ ግን ከሰውም ስህተት አይማርም። ብቻ እንደዚህ የሚባል ሚባል አባባል አለና ስህተቶች ህይወታችሁ ላይ መደጋገም የለባችሁም ትማራላችሁ ብዬ አስባለሁኝና እኔ በህይወቴ ተምሬበታለሁ በጣም ብዙ ነገሮች እግዚአብሔር ይመስገን። እግዚአብሔር ደግሞ የሚወደውን ሰው ነው የሚፈትነው። አንደኛ ሁለተኛ ነገር ደግሞ ሊያስተምራችሁ ሲፈልግ ሊያጠነክራችሁ ሲፈልግ ይፈትናችኋል። በቃ እኔ ያንን የተረዳሁት እኔ አሁን ላለሁበት ደረጃ እነዛን አይነት ፈተናዎች ባላልፍ ኖሮ እዚህ ባልደረስኩኝ ነበር፣ እንደዚህ ጠንክሬ ባልቆምኩኝ ነበር። ከምሪ ነው። እኔ በእንደዚህ አይነት ሁኔታ ውስጥ ሆኜ በጣም ብዙ አይነት ስሜቶችን አሳልፍ ያለው፣ በጣም ብዙ አይነት ችግሮችን አሳልፍ ያለው። ብቻ የሆነ ይከፋል ታውቃላችሁ። የሆነ ብቻ በእርግዝና ታይም ሆናችሁ የሚለወጥ ስሜት አለ። ያንን ስሜት እራሱ ተቋቁሞ ማለፍ ለኔ በጣም ትልቅነት ነው። ለኔ እግዚአብሔርን እኔ እራሴን አሁን አሁን አደንቀዋለሁ ምክንያቱም ያለፍኩበትን ነገር ስለማቅ እና እግዚአብሔር ምን ያህል እንደሚወደኝ ምን ያህል ሊያጠነክረኝ እንደሚፈልግ ምናልባት አይታወቅም። ነገ ከዚህ የበለጠ ፈተና ሊገጥመኝ ይችላል እና እነዛን ነገሮች አትሊስት ማለፍ እንድችል መንገድ ሆኖልኛል እና ያን ከዚህ በኋላ የሚመጣውን ፈተና ቀለል አድርጌ እንዳየው እንደማይከብደኝ ወይም ደግሞ ማለፍ እንደምችል ሊያስተምረኝም ነው ብዬ አስባለሁ። ወይም ፈጣሪ በዚህ ልክ ይፈተነኝ እና እንግዲህ እንደ እንደነገርኳችሁ ነው የሚወደድ ሰው ይፈተናል። ፈጣሪ ስለወደደኝ ነው እንደዚህ ያደረገው ብዬ ነው ማስበው። ብዙ ነገር አወራችሁ ዛሬ። ቁም ነገረኛ ነገርኛ ሆኜ ያላችኋለሁ ማለት ነው እና በጣም በጣም ደስ ብሎኛል። እውነት ለመናገር ከዚህ በኋላ ያለኝንም ጊዜ ፈጣሪ እንግዲህ ደስተኛ ሆኜ እንደማሳልፍ አልጠራጠርም፣ እንደሚረዳኝ አልጠራጠርም። ምክንያቱም ትላንትና ከኔ ጋር የነበረ አምላኬ ዛሬ ላይ በፍጹም እንደማይተወኝ ያውቃለሁ። ምክንያቱም እሱ እንደሰው አይደለም፣ አይለወጥም፣ አይቀየርም አይደለ ብዙ ነገሮችን ሰዎች እያዩ ይቀየራሉ። ብዙ ነገሮችን አይተው የሆነ ዛሬ ላይ ኖሮ ነገ ባታገኝ ወይም ብታጣ ነገ ይተውሃል ይጠሉሃል፣ አይነት አይነስ ነገርና እግዚአብሔር ግን እንደዛ አይደለም። ስላለን ስለሌለን አይደለም የሚወደን በቃ መልካም ስለሆነ ብቻ ለኛ ሁሉ መልካም ነገር እያደረገልን ብዙ መከራና ችግርን እንድናሳልፍ አብሮን ይሆናል ማለት ነው። ስለዚህ እኔ በእግዚአብሔር በጣም በጣም ሙሉ ለሙሉ በቃ ልቤ ተማምኖ ነገ ላይ እንደማልወድቅ ነገ ላይ ጥሩ ደረጃ ላይ እንደምደርስ ተስፋ አድርጋለሁ ማለት ነው በአምላኬ። ከዛ በመቀጠል እንግዲህ ቤተሰቦች አሉልኝ። ከዛ በመቀጠል እናንተ አላችሁልኝ ማይ ፓስ ስዊት ፋሚሊዎቼ እና አንድም በእናንተ ብርታት ነው። ከእግዚአብሔር ከቤተሰብ በታች እንደገና እናንተ አላችሁልኝ፣ በእናንተ ብርታት ነው ለዚህ መድረስ የቻልኩትኝ። አይዞሽ መባል በነገራችሁ ላይ በጣም ትልቅ ነገር ነው። እውነቴን ነው የምላችሁ። እኔን አይዞሽ በርቺ ታልፊዋለሽ ጀግና ነሽ ጠንክሪ ምናምን ስትሉኝ፣ ይሄ አፕሪሼት የሚያረግ ቃል እራሱ ለኔ በጣም በጣም ትልቅ ደረጃ ላይ እንድደርስ አድርጎኛል ማለት ነው። ከእንደዚህ አይነት በእንደዚህ አይነት ሁኔታ ውስጥ ሆኖ በእንደዚህ አይነት ስሜት ውስጥ ሆኖ ማለፍ እና አይዞች መባል ምን ያህል እንደሚያስደስት እኔ እንጃ ልነግራችሁ አልችልም። እና በጣም ነው መወዳችሁ፣ በጣም ነው ማመሰግናችሁ። ሁላችሁንም ማይ የኔ የኔ ቤተሰቦች ፋሚሊዎቼ፣ ወደ እንሶቼ እግዚአብሔር አምላክ ያክብርልኝ። ቡና ይደርሷል። እግዚአብሔር አምላክ ያክብርልኝ። በጣም ነው መወዳችሁ በእውነት። እናንተን የመሳሰሉ ቤተሰቦች ስላፈራሁኝ በጣም ደስተኛ ነኝ። እናንተ ስላላችሁልኝ በጣም እኮራለሁኝ፣ እና እግዚአብሔር ይመስገን ስለ ሁሉም ነገር። አሁን እንዴት ነው ደስታዬ ሙሉ እየሆነልኝ ነው። ፈጣሪ ምን የመሰለ ስጦታ እንደሰጠኝ ሳስብ፣ ምን አይነት ሁኔታ ውስጥ እንዳለው ሳስብ፣ በምን አይነት ሁኔታ ውስጥ አልፌ እዚህ ላይ እንደቆምኩኝ ዛሬ ላይ እንደቆምኩኝ ሳስብ በጣም ደስተኛ ነኝ። እውነቴ ነው። እውነት ለመናገርና በዚህ ሁሉ መካከል ደግሞ እናንተንና ቤተሰቦቼን አላሳጣኝም። ፈተናዎቼ መሀል ሰው አላሳጣኝም፣ ቤተሰቤን አላሳጣኝም፣ እናንተን አላሳጣኝም። ስለዚህ በዚህ እጅግ በጣም ደስተኛ ነኝ። ረጅም አወራኋችሁ አይደለ? የሆዴ ሆዴን እስከዛሬ አላወራሁም መሰለኝ። ከነሱ ጋርም ሳሳልፍ ምናምን አልተመቸኝም ነበር መሰለኝና እና ቤተሰቦቼ፣ አሁን ቡናዬን ልፍጭ ከዛ ደግሞ ፈንዲሻ ማፈካለሁኝ እዚህ ጋር ማሽኔን አዘጋጅቻለሁ። እና ከፍታ ቆይታ በኋላ አብረን እንገናኛለን። ጠብቀኝ እንግዲህ ቤተሰቦቼ። ከፍታ ቆይታ በኋላ ተመልሻለሁ። ቡናዬን ጥጃለሁ፣ ፈንዲሻዬን አፍክቻለሁ። እና እህቶቼም እየመጡ ነው። መጡላችሁ። ደውዬላቸው ነበረ። ደርሰናል፣ በር ላይ ነኝ ብለውኝ ነው እየፈለው ነው እኔ ማነው ያረጀው?

ብዙ ወሬ ያወረው ነበር። እስካሁን ድረስ እና ሲቆዩብኝ ደውዬ የላቸው ነበርና እዚህ ጋር በር ላይ ነው ምናምን ብሎኝ ዞር ስል ገብተዋል። እና እንግዲህ አሁን ዛሬ ቡናችንን እንጠጣለን። ከስንት ጊዜ በኋላ ቡና ፈላውላቸው። አራ አጨብጭቡ፣ እልል ዳክሉ። ስንት ነው ለጎበዝ ለጎበዟ ታዳሚ ቀን ተፍ ተፍ እያለች ስ ይላል። እንደዚህ አሳምራ ከነሲኒዎቿ ከነ ፈንድሻ አፏ ብላ አብሮባታል። ቀሚሷ ራሱ እኮ ፈንድሻ ነው የሚመስለኝ። ማቻ አድርጋ ነው

የቡና ምንድን ነው የሚባለው? የዶሮ አይነ የዶሮ መሰለ ቡና ነው መሰለኝ። የዶሮ ገና በሽታው እንትን እያለኝ ነው ያስታውቃል። የቡና ፋብሪካ አደለሽ እንግዲህ። ይሁን ለነገሩ፣ ማሚን እኮ ቡና ቀማሽ ብናደርጋት ጥሩ ነው። እውነትሽን ነው። ግን ያለው በጣም ጥሩ ነው ቡና በመቅመስ ወደ ውጭ ኤክስፖርት የሚደረጉት ጥራታቸውን የመለየት ሳይደክም እያልኩ እያሰብኩ አሪፍ ነው ክፍያ በነገራችን ላይ ኦቨሪዮን እና ጨጓራ አይወጥም እኮ እነሱ አይወጡትም። እሱ ቡናችንም እንግዲህ ቤት ፈልቷል እና እንደነገርኳችሁ በደንብ ተክተግና ቆንጆ እንዲሆን እና ግን ለምንድነው የቆያችሁት? እኛ እንደዚህ ይቆያል እንዴ? ይቅርታ ብለናል። እንግዲህ ይቅርታ ከልጆ ጋር እና ከርሶ ጋር ይቅርታ። እንግዲህ ልነሳ። ትንሽ የሆነ ዛሬ አየሩ ይሁን ምኑ ይሁን ከበድበድ ብሎኛል። ያው ፊቴ የሚያስታውቃል አይዞን፣ አይዞን። አይ በነገራችሁ ላይ ለሻለ ነው እጄ አልሰጥም። አዎ፣ አይ አየ አየሩ ነው እንትን ወረርሽኝ አለ፣ በነገራችሁ ላይ ጉንፋን። እኔም ጉንፋን እየደቋቆሰኝ ነው። እጄ አልሰጥም ነው ስሜ ቀውን በኋላ ጉንፋን ደህና አድርጎ እያሸኝ ነው። ግን ያው ትኩስ ትኩስ ነገር እየጠጣሁ ምናምን ከአየሩ ደህና ሆኜ ነው እንጂ አየሩም ነው ወረርሽኝ መቷል ምናምን ተብሏል እና ለዛም ይመስለኛል ወራት አልፎ በጋው ሲመጣ መስከረም፣ እንግዲህ ጥቅምት። ለዛም ይመስለኛል ፈንድሻ ያዝ ውስጥ ያዥ እናቴ በደረቁ እንትን እንዳልላል። አሃ በደንብ ቢያጃንቺ ያሳረ አሪፍ ፈንድሻ ነው። አንተም ትይዛለህ እና እንዴት ናችሁ? እኔም በተረፈም

እኛ ነው እናስተምራለን እነሱ ለኛ ነው ያስተምሩን ይላሉ

ጤና አይናት አሁን እንዲህ ስትንቆራት ነፈረው ነገር ለቀቀሽና፣ ቡናው ልቅዳት ያለሽ ምን እያልሽ ነው? እንዲህ ቀልድ አድርገዋለች። እሺ በቃ የፈለውትን ቡናማ አጠላሽ በቃ ነው ነው ነው እንደዚህ አይነት በእንደዚህ አይነት ቀልድ አለ? ምን ማለት ነው? ችግር የለውም ማስደንገጥሽ። ምን ማለት ደስ ብሎኝ ከስራ ደግሞ ይመጥቼ ዋው፣ ደስ የሚል ሴሬሞኒ ነው ብዬ እንደገና ቤ ዳንኬቻ ነገር እንደዚህ አይነት ነገር አለ እንዴ? አሃ የኔንም ድካም ማስበያ ያሷ የኔ ስሽ ታዩኔ ልጅ ነኝ። ቢያንስ እናትን ታለ ነገር ማስደንገባ ታቃለች። አንቺ ስንት ልጅ እንደወለደ ምጡን ታቃለች። እንዴት እንደሚያስጨነቅ ታቃለች። ግራ እንደሚያጋባ ታቃለች። ምን ማለት ነው? እንደዚህ አይነት ፕራንክ አለ እንዴ? ፕራንክ በቃ ይቅርታ ግን ማ ዝም በይ። ቆይ ትክክለኛው ምጥ ይምጣ፣ የዛን ሰዓት እንዴት እንደምጫወት ቆይ ዛሬ ማሙ ሄደ። እሰይ እንኳን ሄደ። ፊትሽን ለነገሩ እንትን አለ ያስታውቃል። ከላሙ በድንጋጤ ሄደ ማሙ። አይ ዘቺ በጋሽ አቋቁሞ ግን ለነገሩ እናቴ በእንደዚህ አይነት ሁኔታ በሽታው ለቆሽ ከጠፋ የታባቱ አሁን ለሌላ ጊዜ እውነተኛው ሲመጣ እንዲህ ብትፎግረኝ

ሲያሩ በጣኑ ብን ንብሎ ይጠፋል። ወይኔ ጉዴ! ግን በጣም አልተቆጣች። ድንገት አንደው ነበር። ማቃለሽ ተሳክቶልኛል ፋሚሊ ደስ ሲል ግን አይ፣ እውነት ለመናገር ድንገት ነው ያሰብኩት። እሺ እዚ ቁጭ ባልኩበት ቡናውን እየጠጣ ምናምን ብዬ ድንገት ነው ያሰብኩት። እንግዲህ በጣም ይቅርታ አድርጉልኝ። ለማንኛውም እርዳጭ ስልሽ ፍራንክን ብታደርግ በቡናው ስለማልጨክን እንጂ እኔ ባቡና ስለማልጨክን እንጂ ወይ ወይ አቀዳልኝም ወይ አደጋግመኝም ብዬ ነው ብመታት

እንግዲህ ቤተሰቦቼ ያሰብኩት ነገር ተሳክቷል። በእርግጥ ያሰብኩት አሁን ቅርብ ሰዓት ነው፣ እሱም ተሳክቷል። አይ ቡናም ተሳክቷል። ለምን ብትሉ ቆንጆ ነው። መጀመሪያ አላሰብኩበትም ነበር። ባስብበት ኖሮ ፕራንክ እንደሆነ ለእናንተም ነግራችሁ ነበር። ድንገት ነው የመጣልኝ፣ ድንገት ነው ያደረኩት። እንግዲህ እኛ እንደዚህ ጣናችንን ጨስ ጨስ እያደረግን ቡናችንን እየጠጣን በዚህ አባታችንንም እየጠበቅን አባቴም ሲመጣ በዚህ ቡናችንን እንጠጣለን። ፏንላለን ከናንተ ጋር ያለኝ ቆይታ እዚህ ጋር ይበቃል። በጣም ነው መወዳችሁ ውድ ፋሚሊዎቼ ቻው።